ወጣት አቤኔዘር ማርቆስ የፎቶ ካሜራ ባለሙያ ነው። ወደ ሙያው ከተቀላቀለ ዘለግ ያለ እድሜን ባያስቆጥርም ለፎቶ ማንሳት ስራው አጋዥ የሆኑ ስፍራዎች በኮሪደር ልማት ስራ ምክንያት ምቹ መደላደሎችን ፈጥሮለታል። በተፈጥሮ የታደለው የአርባ ምንጭ ከተማ መልክዓ ምድራዊ አቀማመጥ የኮሪደር ልማት ስራዎች በይበልጥ ውበት አላብሰውታል። ይህ ደግሞ ለአቤኔዘር ደንበኞችን ወደ እነዚህ ወደ ተዋቡ ስፍራዎች በመውሰድ ምርጥ ምስሎችን ሊያስቀርላቸው እድልን ሰጥቶታል። ይሄ ቦታ አሁን ለምሳሌ እዚህ መድኃኒዓለም ጋ የምንመለከተው በጣም ውብና ደሞ እንደኔም ፎቶግራፈር ለሆኑ ሰዎች የስራ እድልንም አሁን ቅድም እዚህ ለመስራት ይጠቅማልም ኮሪደሩ ይህን የሚመስል ስራዎችን ቦታ አድርጎልናል። የሚነሱ ሰዎች የሚሰጡት ኮሜንት በጣም ፎቶ እንደሚያምር ነው። ምክንያቱም ቦታው በጣም የሚያምር ስለሆነ ኮሪደር ልማቱም በተመለከቱ ቦታውን በጣም ውብ ስላደረጉት በጣም ነው የሚያምረው ከስራ እድል ፈጠራ በተጨማሪም ለአርባ ምንጭ ከተማ ነዋሪዎችም አማራጭ የመዝናኛ ስፍራ ወደ መሆን መጥቷል። ምቹ የመኖሪያ ስፍራዎችን ፈጥረዋል እነዚህ የኮሪደር ልማት ስራዎች። እነዚህ የልጅ ልጆቼ ናቸው። ከነሱ ጋር መዳናለም ፓርክ እየተዝናናሁ ነው የነበርኩት። ፓርኩ በእርግጥ ይሄ ከዚህ በፊት የነበረው ቆሻሻ ማጠራቀሚያ ማራገፊያ ቦታ ነበረ። ከዚህ ከለውጡ ወዲህ በተደረገው በዚህ በኮሪደሩ ልማት አማካኝነት አሁን እዚ ጋር እየተዝናናን እዚ ጋር ተንፈስ ብለን ያለ ክፍያ ማንም ሳይከለክለን ማንም ሳይቆጣን ተዝናንተን ተንፈስ ብለን በጋሞ ወጋ ዱቡሻና ብለን ወደ ቤታችን እንመለሳለን። ከተማዋ በአፍሪካ ውስጥ ካሉ ስማርት ትምህርት ከተሞች አንዷ ለመሆን ሰፋፊ የመንገድ ዳርቻዎችን በማልማትና በማስዋብ ለኑሮ ምቹም ጽዱ የኢንዱስትሪ ማዕከል ለመሆን ስራዎቿን አጠናክራለች። ይህንን በስራና በተለያዩ አጋጣሚዎች ወደ ከተማ የመጡ ጎብኚዎች የሚመሰክሩት ነው። ከያዮቹ አካባቢዎች በጣም በጣም ደስ ይላል። አይቻለኝ ኮሪደሩ ይብለጥ ደስ የምን ነው። ኮሪደር ለምንነገረው ነገር በኢትዮጵያ የሆነ ያለ ነገር ብቻ አርባ ብቻ አይደለም ሁሉ ጋር በጣም ደስ የምን ነገር ነው። ከተማ ደግሞ ብዙ በጣም ደስ የምን ነገር ነው። ሁሉም አካባቢ ከ2011 ጀምሮ በየአመቱ ሳይ ብዙ ሁሉም ቦታ ለውጥ አለ። ለምሳሌ እንደዘንድሮ ኮሊደር ባለፈ እዚህ ጋር ስናይ ራሱ ኮሊደር ምንም ደረቅ ምንም አረንጓዴ ያልበቀለበት ነበረ። አሁን ግን በጣም ጥሩ ለውጥ አለ። ውስጥ ላይም ስናይ እንደዚህ እንደ ጋሞ ባህል አዳራሽም ውስጥ ስናይ ብዙ ደስ የሚሉ ነገሮች አሉ። የከተማዋን ገጽታዋን፣ ጥሩነቷን፣ የፍቅር ሀገር፣ የሰላም ሀገር መሆኗን የሚገልጹ ብዙ ነገሮች አይተናል። የኮሪደር ልማት ስራ በከተሞች የስራ እድል ፈጠራና ምቹ አካባቢ በመፍጠር ረገድ ሚና አለው ያሉት በአርባ ምንጭ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ ዲን ዶክተር ወንደሰን ጀረኒ ናቸው። ከኢኮኖሚክ አስተዋጽኦ አንጻር ስንመለከት ለበርካታ ወጣቶች የስራ እድል እየፈጠረ ነው። ለምሳሌ የአደባባዩ አካባቢ ካያችሁ ዱንጉዛ ይዘው ስካርፍ ይዘው የዱንጉዛ ስካርፍ ይዘው ፎቶ የሚያነሱ ካሜራማኖችን እናያለን። ይሄ ከዚህ ቀደም የተለመደ አልነበረም። በጣም ቀለል ባለ ሁኔታ ሰው ሁሉ ቦታዎችን ሲያይ መነሳት ይፈልጋል። ጽሁፎች አሉ፣ አይ ላቭ አርባ ምንጭ የሚሉ ጽሁፎች አካባቢ አደባባዮች አካባቢ እንደዚሁም ላንድ ኦፍ ፒስ የሚሉ ጽሁፎች ያሉባቸው አካባቢዎች ላይ በርካታ ቦታዎች ካየን ከዚህ ቀደም ያልነበሩ ካሜራማኖች መጥተው መስራት ጀምረዋል። አሁን አካባቢው ስራው የከፈተው ለእይታ ማራኪ ከመሆኑ አንጻር መንገድ ዳሮች ያሉ ቤቶች ስታንዳርዱን በጠበቀ መንገድ ጥራት ያለው አገልግሎት ለመስጠት ተነሳስተዋል። እንደ ሀገር በተከናወኑ የኮሪደር ልማት ስራዎች ከተሞች ራሳቸውን ለውጠዋል። ይህንን ተሞክሮ ሌሎች አካባቢዎችም እየተገበሩ ይገኛሉ ያሉት ዶክተር ወንደሰን ሁሉም እንደ አካባቢያቸው ጸጋ ራሳቸውን የስበት ማዕከል ማድረግ ላይ ሊሰሩ እንደሚገባ በማንሳት ነው። እነዚህ አሁን እንደ ሞዴል የወጡ ቅድሚያ ኢኒሽቲቭ ወስደው የሚሰሩ የከተሞችን ልማት ሁሉም በየደረጃው እንደየአካባቢው ምቹ ሁኔታ፣ መልካ ምድራዊ አቀማመጥ ተሞክሮ ወስዶ ማስፋፋት አለባቸው ብዬ ነው ማስበው። አሁን ለምሳሌ በአርባ ምንጭ ከተማ የሚታየው ልምድ በሌሎች በአቅራቢያ ያሉ ከተሞች ላይ ተጠናክሮ መቀጠል ያለበት ነው። ይሄ ደግሞ ሚቻል አጠገባችን ባሉ ሪሶርሶች፣ ብዙ በርካታ የተፈጥሮ ሪሶርሶች አሉን ሩቅ መሄድ ሳይጠበቅብን እንደየአካባቢው የገጠር ከተሞችን ጨምሮ ባላቸው ሀብት ማሳመር የሚቻል ነገር ነው። አርባ ምንጭ ከተማ በኢትዮጵያ ውስጥ ዘመናዊ ንድፍ መሰረት በማድረግ ከተቆረቆሩ ጥቂት ከተሞች አንዷ ነች።